ሰላም ሰላም ሰላም ለእናንተ ይሁን ውድ የአባቴ ብርኳን ቅዱሳን ወንድሞች፣ እህቶች፣ እናቶች አባቶች በመላው ዓለም በተለያየ ስፍራ የምትገኙ የእግዚአብሔር ጸጋ የእግዚአብሔር አብሮነት የእግዚአብሔር ፍቅር የእግዚአብሔር ኃይልና ምህረት ከእናንተ ጋር ይሁን። እንደምን ሰነበታችሁ? እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። በነገራችን ላይ ሰነበታችሁ ማለት የለብኝም ሁሌ ጠዋትና ማታ እየተገናኘን ነው። እንደምንዋላችሁ እንደምናደራችሁ ነው። እግዚአብሔር አምላክ አብዝቶ ይባርካችሁ፣ ጸጋና ምህረት ቸርነትና ኃይል በኢየሱስ ክርስቶስም ይብዛላችሁ። አምላካችን እግዚአብሔር በሰላም የዋለን የረዳን እግዚአብሔርን እናመሰግነዋለን። ስሙ ለዘላ ዓለም ከዓለም እስከ ለዘላ ዓለም ከምድር ጫፍ እስከ ምድር ጫፍ እግዚአብሔር ለዘላለም ዓለም እየተባረከ ይሁን እየተቀደሰ ይሁን። እሱ ቅዱስ ነው፣ እሱ መልካም ነው። እግዚአብሔር ይባረክ። እንግዲህ ዛሬም እግዚአብሔር ረድቶን ለጸሎት በዚህ ሰዓት ደርሰናል ማለት ነው። ይህም ቪዲዮ የምታዩ ሁላችሁም፣ ይህን ጸሎት የምትከታተሉ ሁላችሁም፣ አብራችሁን የምትጸልዩ ሁላችሁም በኢየሱስ ክርስቶስም የእግዚአብሔር ጸጋ የእግዚአብሔር ኃይል ይብዛላችሁ በብዙ እጥፍ የማያቋርጥ ጸሎት የማያቋረጥ መንፈሳዊነት የማያቋርጥ ኃይል የማያቋርጥ መንፈሳዊ ጉዞ እንድታደርጉ የእግዚአብሔር ኃይል የእግዚአብሔር ጸጋ አብዝቶ አብዝቶ ይጨምርባችሁ ከክብር ወደ ክብር የክርስቶስን መልክ የምታብለጨልጭበት ኃይልና ጸጋ ይብዛላችሁ ለሁላችን ይብዛልን እግዚአብሔር የተባረከ ይሆን ቪዲዮውን ላይክ አድርጉ ኮሜንት ጻፉ ሼር አድርጉ ቪዲዮ በብዛት እየደረሰ እየተዳረሰ አይደለም። ዩቱብን ብዙ ሪኮመንድ እያደረጉ አይደለም፣ ምክንያቱም ብዙ እየታየ አይደለም። የምታዩትም ትንሽ ሰዓት እያያችሁ እያቋረጣችሁ ስለምትወጡ ማለት ነው። እግዚአብሔር አምላካችን የተባረከ ይሆን። ነገር ግን በትዕግስት በእርግጥ መንፈሳዊ ነገር ብዙ ጊዜ ለመንፈሳዊነታችን ነገር የሚጠቅመን ነገር ለመንፈሳዊ ህይወታችን የሚጠቅመን ነገር ብዙ ጊዜ ትዕግስታችንን ይፈታተነዋል። ልንጸልይ ስንል እንቅልፋችን ይመጣል። ቃል ልናነብ ስንል እንቅልፋችን ይመጣል። ስልካችን ይደወልብናል። ብዙ ነገሮች አሉ እና የሆነ የማይጠቅመን ነገር ግን ለስጋ ለዓለም የሆነ ነገር ግን ለረዥም ሰዓት ተቸክለንበት ምንም አይነት ተግዳሮቶች አይኖሩትም ማለት ነው። ይህ ይገበኛል። በመንፈሳዊ ነገር ግን በቃ ቶሎ ድካም ይመጣል። አለማንበብ ሲሆን አምስት ደቂቃ አስር ደቂቃ ይሆናል። ጸሎት ይሆን አምስት ደቂቃ አስር ደቂቃ። ምክንያቱም ከዛ በኋላ ይደክመናል፣ እንቅልፍ ይዘናል፣ ትኩረታችን ወደ ላይ ይወሰዳል። ያ ለምንመጣ መጣ ብትሉ በቃ ልምድ ያስፈልጋል። መንፈሳዊነታችን ራስን ማስለመድ ነው። እግዚአብሔርን ለመምሰል ራሳችሁን አስለምዱ ይላል እግዚአብሔር ለመምሰልና መንፈሳዊ ለመሆን ራሳችንን ማስለመድ አለብን። ልምምድ ይፈልጋል መንፈሳዊነት፣ በአንዴ መቶ እኛ ላይ የሚጫን ነገር አይደለም። በአንዴ መቶ እኛ ላይ የሚቆጣጠርኝን ውርር አድርጎ የሚጨርሰውን ነገር አይደለም መንፈሳዊነት ከእለት ወደ እለት እያደገ የሚሄድ ነገር ነው። ልክ ሕፃን ልጅ እያደገ መጀመሪያ ወተት እየጠባ ከዚያም የእናቱን ወተት እየጠባ ና ቀስ እያለ ምግብ መብላት ከዚያስ ሌላም ሌላም ይጀምራል ማለት ነው። በራሱ መሄድ ይጀምራል። ልክ መንፈሳዊነትም እንደዚያ እድገት ይፈልጋል። ቀስ በቀስ ያለ በመንፈሳዊ ተግዳሮቶች ቻሌንጆች ውስጥ ወይ ደግሞ በልምምድ የሚመጣ ነገር ነው። ልክ ወታደር በአንድ ተነስቶ በአንድ ቀን ወታደር እንደማይሆን መንፈሳዊነትም እንደዛ ስለሆነ ልምምድ ይፈልጋል። ገና ልጅ ሳለን እንደልጅ ነው የምንሆነው ማለት ነው። ስለዚህ እግዚአብሔር ግን ጸጋን ያብዛለን ኃይልን የምንታጠቅበት ጸጋ በኢየሱስ ክርስቶስም ይብዛልን ይብዛላችሁ። ስለዚህ እግዚአብሔር በመንፈሳዊነት ሳናቋርጥ ሳናቋርጥ በጸሎት ሳናቋርጥ በመንፈሳዊ ነገር ብቻ ትኩረት በማድረግ መድረስ ወዳለብን ከፍታ እንድንደርስ ወይ ደግሞ ወደማያቋርጥ መንፈሳዊ ሩጫና ረሃብ ውስጥ እንድንገባ ጸጋ ይብሰልን። አንድ ሰው የታደለ ስኬታማ የሚባለው የእግዚአብሔር ነገር ሲገባው እግዚአብሔርን መፍራት በውስጡ ሲከብድበት ሩጫው ሁሉ መንፈሳዊ ሲሆን ዓለምን ሲንቅ ሁል ጊዜ የተጠራበት ዓላማ እግዚአብሔርን ማገልገል እንደሆነ ሲገባው የሚያደርገውን ነገር ሁሉ ለእግዚአብሔር ክብር እንደሆነ ማድረግ ሲጀምር በህይወቱ በዘመኑ ሁሉ ትርጉም ያለው ሕይወት ኖሮ ያለፈ ሰው ስኬታማ ሰው የሚባለው እንደዚያ አይነት ሰው ነው እንጂ በምድራዊ ነገር የተሳካለት በምድራዊ ነገር የሞላለት ሰው አይደለም። ነገር ግን ሁሉ ነገር ለእግዚአብሔር በምድራዊ ነገር የሞላለት ሰው ክብሩን ለእግዚአብሔር ሁሉ ነገሩ ለእግዚአብሔር ሲያደርግና አሳልፎ ሲሰጥ ማለት ነው። እግዚአብሔር አምላካችን የተባረከ የተቀደሰ ይሁን። ተባረኩ ቅዱሳን። ዛሬም እንግዲህ እንደተለመደው ከመጸለያችን በፊት እግዚአብሔርን ቃል እናነባለን። የማነባው የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ ሁለት ከቁጥር ስድስት ጀምሮ ያለውን አነበዋለሁ። አንደኛ ቆሮንቶስ ምዕራፍ ሁለት ከቁጥር ስድስት ያለውን በኢየሱስ ክርስቶስ ስም አነበለው አነቧለሁ። በበሰሉት መካከል ግን ጥበብን እንናገራለን። ነገር ግን የዚህን ዓለም ጥበብ አይደለም፣ የሚሻሩትን የዚህን ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ ምስጢር እንናገራለን። የዚህ ዓለም ገዦች አንዱ ስንኳ እንኳ ይህን ጥበብ አላወቀውም። አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ነገር ግን ዓይን ያላየውን ጆሮም ያልሰማውን በሰውን ልብ ያልታሰበውን እግዚአብሔር ለሚወድት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን። መንፈስ የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና፣ ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁ ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ ያለም መንፈስ አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተይተን መንፈስ የሚያስተምረንን ቃል ይህን ደግሞ እንናገራለን እንጂ የሰውን ጥበብ የሚያስተምረን ቃል አይደለም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ አይቀበለውም። በመንፈስ የሚመረመር ስለሆነ ሊታወቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን ያውቁት ነው? እኛ ግን የክርስቶስ ልብ አለን። አሜን። እግዚአብሔር አምላካችን ሆይ እናመሰግናለን። ድንጋዩን ልብ ከኛ ውስጥ የአንተን ልብ ስለቀየርክልን እግዚአብሔር አምላክ የዘላለም ሕይወት የዘላለም መንገድ እውነት ክርስቶስን ስለገለጥክልን ለዓለም ጠቢባን የተሰወረውን ጥበብ ለእኛ ስለገለጥክልን እውነትን እንድናውቅ እግዚአብሔር አምላኬ መንፈስ ቅዱስ አንተን እንድናውቅና የተቀበልነው መዳን እውነት እንደሆነ እንድናስብ እንድናስተውል የተሰወረውን ከዘላለም በፊት የተሰወረውን እግዚአብሔር ለሚወዱት ተብሎ እንደተጻፈ ለእኛ እግዚአብሔር አምላኬ በሰው ያልታሰበውን ለሚወዱት ያዘጋጁ ተብሎ እንደተጻፈ ለእኛ ይህም መዳን ስለገለጥክልን በሰዎችም ዘንድ እግዚአብሔር አምላክ ጥልቅ የሆነው ነገር ለማንም ሊረዳው የማይችል በመንፈስ ብቻ ሰውል ሰው ሊረዳው የሚችለው ያ ጥበብ ለኛ ስለተገለጠልን እግዚአብሔር እናመሰግናለን፣ እናከብርሃለን። እግዚአብሔር አምላክ የቀመስነው መዳን እግዚአብሔር አምላክ እና መዳን እጅግ ታላቅ ነው። እግዚአብሔር አምላክ በዘመናችን በሕይወታችን ሁሉ እግዚአብሔር አምላክ ሆይ ድንቅና ተአምራታችን አንተን ማወቃችን በአንተ መወደዳችን ባንተ መመረጣችንና ከሞት ከጨለማ ስልጣን ከቀንበር ቀና ማለታችን ነውና እግዚአብሔር አምላክ ሆይ እናመሰግናለን። ክብርና ምስጋና ለአንተ ይሁን። እግዚአብሔር አምላክ የዚህን ዓለም ጥበብ እግዚአብሔር አምላክ በቃላትና እግዚአብሔር በተለያየ ጥበብ የተቀመመ ነው፣ ለዓለምም የሚሆን ነው። እግዚአብሔር አምላክ ወይ ነገር ግን ሰማያዊ ጥበብ እግዚአብሔር በመንፈስ ቅዱስ ምስጢር የሚመረመር ነው። ያም ጥበብ ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ ከሙታን የተነሳው የእግዚአብሔር ልጅ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር ልጅ ከዓለምና ከክፋት ከጨለማ ሁሉ የሚያድን የእግዚአብሔር መንፈስ ቅዱስ እግዚአብሔር የላከው አንድያው ልጅ ኢየሱስ ክርስቶስ ከማርያም የተወለደው ኢየሱስ ክርስቶስ ከድንግል ማርያም የተወለደው ጻድቁ እርሱ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ስለ በደላችን ስለ ኃጢአታችን የተሰቀለው በሶስተኛው ቀን ደግሞ ተቀብሮ የተነሳው ሞትን ደሌነሳው ከእኛም ላይ ሞትን ስልጣን የሻረና ያስወገደው በቅዱስ ወደ ቅድስተ ቅዱሳን በቅዱስ ደሙ ገብቶ የእኛም በደል ሁሉ አስወግዶኛል። ወደ ቅዱሱ መንፈስና ወደ ዘላለም መንግሥቱ ያቀላቀለን ያስገባን ያን እውነት እንድናውቅ እግዚአብሔር አምላኪ ከታላቅም ነገር ሁሉ በላይ ታላቅ በዓለም ሊታወቅ ሊመረመር የማይችል ሆነ። ይህን ታላቅ ጥበብ ስለገለጥክልን እግዚአብሔር አምላካችን እናመሰግናለን። ስሜት እናመሰግናለን። ከዘመን ከዘመና በፊት ተሰውሮ የነበረው እግዚአብሔር የእግዚአብሔር ጥበብ እግዚአብሔር አምላክ ያም ጥበብ እግዚአብሔር አምላክ ኢየሱስ ክርስቶስ የእግዚአብሔር ቃል እሱ ነውና እግዚአብሔር አምላክ ስለተገለጠው ቃልና እግዚአብሔር ጸጋና እውነትን ተሞልቶ በእኛ ስላደረው ቅዱስ መንፈስህ እግዚአብሔር ሆይ እናመሰግናለን። ስምህ ለዘላለም የተመሰገነ ይሁን። ስምህ ለዘላለም የተባረከ ይሁን። ስምህ ለዘላለም የተቀደሰ ይሁን። እግዚአብሔር አንተ ቅዱስ ነህ። ስራ ቅዱስ ነው፣ ስምህ ቅዱስ ነው፣ መንግሥትህ ቅዱስ ነው። የጽድቅ አምላክ ነህ። እግዚአብሔር አምላክ ሆይ እናመሰግናለን። ስምህ ለዘላለም የተባረከ ይሁን። ስምህ ለዘላለም የተቀደሰ ይሁን። እግዚአብሔር አምላክ ሆይ አንተ ቅዱስ ነህ፣ መልካም ነህ። አባባ ተባረክ፣ አባባ ተመስገን። እንጸልያለን፣ እግዚአብሔር አምላኬ እንማጽንሃለን። በጌታ በኢየሱስ ክርስቶስም ለዚህ ለተቀበልነው ታላቅ መዳን ድንቅ መዳን ለዚህ ታላቅ ፍቅር፣ ለዚህ ታላቅ ሹመት፣ ለዚ ታላቅ ልጅነትና ወራሽነት እግዚአብሔር አምላክ መጠራታችን መቼም በልባችን እንዳይደበዝዝብን መቼም እንዳይቀልብን፣ ሁል ጊዜ እግዚአብሔር አምላክ እየተደነቀን እየተገረመን አንተን እያመሰገንን በምስጋናና በደስታ ተሞልተን ከኃይል ወደ ኃይል እየተሸጋገረን እንድንረማመድ ጸጋና ኃይል በኢየሱስ ክርስቶስም ይብዛለን። እግዚአብሔር አምላክ ቀናችንን በሰላም ጠብቀ በሰላም ስላልከን ከክፉ ነገር ሁሉ ስለሰወርከን፣ ሰላም አብሮነት ጸጋ የእሳት ቅጥር ደግሞ ዙሪያችንን ስላጠረቅ እኛ ጋር ስላልተለየን እግዚአብሔር ሆይ እናመሰግናለን። ክብርና ምስጋና ለዘላለም ለአንተ ይሁን። እግዚአብሔር አምላክ ይህን ምሽት ደግሞ በሰላም አሳድረን፣ በደላችንን ይቅር በለን። በውሏችን በመግባት በመውጣታችን በአስተሳሰባችን እግዚአብሔር አምላክ በተለያየ መንገድ አንተን የበደልንህን በኢየሱስ ስም ይቅር በለን። በኢየሱስ ክርስቶስ ደም ከበደላችን ከኃጢአታችን ሁሉ አንጻን፣ ከልባችን ከአይምሯችን። በኢየሱስም ማንኛውም በዲያብሎስ የተወረወረ የተዘራ ክፉ ዘር ቢኖር በኢየሱስ ክርስቶስም ስም ይንቀል። የሰላም መንፈስ የጽድቅ መንፈስ ቅዱሱ መንፈስ በኢየሱስም ለዘላለም ይቆጣጠራል። እግዚአብሔር አባታችን ሆይ ይህን ምሽት ደግሞ በሰላም አሳድረን ከክፉ ሁሉ ሰውረን የመልካም ራእይና ህልም ሌሊት ይሆንለን። ስለ ሁሉ እናመሰግናለን። የክፋት ኃይለ ጨለማ ጉልበት በኢየሱስ ክርስቶስ ስም ሽባ ይሁን፣ የታሰረ ይሁን በኢየሱስ ክርስቶስ፣ ምክሩ ሐሳቡ ሁሉ ይፍረስ። ርግማን፣ ሙዋርት፣ መተት፣ ድግምት፣ አስመት በኢየሱስ ስም ባቡና ግንጡ ትረግጡ ዘንድ ስልጣን ተሰጥቶናል ተብሎ እንደተጻፈ ምንም የሚጎዳን ነገር የለም ተብሎ እንደተጻፈ ደግሞ እንቃወማለን። ማንኛውም የጨለማ አሰራር ሁሉ ለዘላለም ይፍረስ። አዚም፣ ድንዛዜ፣ ድካም ሁሉ በኢየሱስ ክርስቶስ ስም ይፍረስ። ለቅዱሳን ሁሉ መታደስ፣ መበርታት፣ መታጠቅ በኢየሱስም ስም እንዲሆን እንጸልያለን። ሰላም በዓለም ዙሪያ ሁሉ ላሉ ወንድሞች ቤቶች ይሁን። ለታመሙ ፈውስ ይሁን። ለአጡ በረከት ይሁን። ለተጨነቁ ሰላምና እረፍት በኢየሱስ ክርስቶስ ስም ይሁን። እግዚአብሔር ሆይ ስለ ሁሉ ተመስገን። ጌታችን ኢየሱስ ክርስቶስ ስም ጸለይን፣ አሜን።